ነገር ነው ግለሰብ ደረጃ እኮ ነው የሚለው፣ ማለት ነው ማረም ሲበዛ ራሱ የሚጣፍጠው፣ ማር ሲበዛ ራሱ ይመራል። ምን ነው ስለዚህ ልጅ ነገር አንገበገባችሁ እናንተ። እቺም ዛሬ ልትመጣ ነው እ መምጣቱ አይቀርም፣ ትምጣ። እኛ ስለመጣች ምንም የሚመለከተን ነገር የለም። ሶሻል ሚዲያው ለማንም ክፍት ነው። ነገር ግን አብርሃም ከዚህ በፊት ፍቅረኛ የነበር ብትልክ እንደ ነፂ ምንድን ነው የምመልስለት፣ ቪዲዮ ስሰራለት ጡጦ እያጠባሹ ነው ወይ ያሳደግሹ ብዬ ነው ቪዲዮ ምሰራባት ማለት ነው። ምክንያቱም ፎቶቸው ይናገራል፣ ፎቶቸው ይናገራል። አብርሃም በዚህን ሰዓት አይደለም ፍቅረኛ ሊይዝ ለአባቱና ለእናቱ ራሱ በትክክል የሚላላክበት ሰዓት አይደለም። እናንተ ያሟቸውን ምንነው አንድ ሰው ለመጣል ይህን ያክል መታተር ማለት ነው። አይደብራችሁ ቡታጀራዎች ከባዶች ናቸው። አዎ በስራቸው በጣም ከባድ ማለት ነው። ምክንያቱም ታታሪና ጎበዝ ስለሆኑ ማለት ነው። አይዲያ እንዴት ማፍለቅ እንደሚችሉ ስለሚያውቁ ማለት ነው። ሰርተው የሚያሰሩ ጀግኖች ስለሆኑ ከባዶች ናቸው። ትክክል ነሽ፣ አልተሳሳሽም። ለማንኛውም ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አብሪሽ ጌጌን አቃጣይ የእኔ አቃጣ የእኔ አንበሳ ማለት ነው። ሚዲያው እኮ አንጫጫኸው። በአንድ እግሩ አቆንከው እኮ አቦ፣ ይመችህ። ያገር ሄድች ይመችህ። ላይክ አድርጉ። ዚስ ማ የማዳን ቅመም ምን የማዳን ቅመም። አሳድጉኝ። እውነቴን ነው። ሙላችሁ። አዎ፣ በቪዲዮ ያልመጣሁት እንግዲህ ስላልተመቸኝ ነው። የማዳን ቅመም ስለሆንኩ ማለት ነው። ያው ሽቀ ላይ ነው አይል። አዎ፣ እየሸቀልኩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ። አላህ ሀብዛለይ ላላፊ እየወዳችኋለሁ።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

በኢህአዴግ ዘመን በአፄ ምኒልክ ዘመን በሰባሰባት የተነሱትን ፎቶ እናቴ ለጥፎ ለጣጥፎ እያመጡ ነው። ይችም ዛሬም ትመጣለች። እንግዲህ እንደ ትናንትና እንደ ነፂ ከዚህ በፊት አብርሃም ፍቅረኛ ነበር እንዳለችው ይችን መጥታ እንግዲህ ልታስነጥስብንም ይሁን ልታስልብንም ይሁን ልታለቅስብንም ይሁን ብቻ አልገባኝም። እና ልትመጣም ትችላለች ነው፣ አዎ ትችላለች ነው እንጂ ልትመጣ ነው አይደለም። ምናልባት ፎቶዋ እንደዚህ እንትን ሲል ልትመጣ ትችላለች። እኛ ስትመጣ፣ በስነ ስርአት፣ በስነ ስርአት ከዚህ በፊት ታቀው ነበረ፣ ምርጥ ጓደኛዬ ነው ካለችን ችግር የለብንም። እኛ የአረብ ሀገር የማዳን ቅመሞች። ማበረታታት ስራችን ነው፣ እናበረታታለን ማለት ነው። ልክ እንደ ትላንትና እንደ ነፂ እያስነጠሰች እያለቀሰች የምትመጣ ነገር ከሆነ ግን ይኸው እኔን አያድርገኝ። እውነቴን ነው። ሙላችሁ ሴቶችዬ ዬ እራሳችሁ እያረከሳችሁ ሳይሆን መምጣት ያለባችሁ እራሳችሁ አስከብራችሁ ኑልን፣ ወደ ሶሻል ሚዲያ ማለት ነው። እውነቴን ነው። እራሳችሁ አስከብራችሁ ጀንተል ብላችሁ ኑልን። አሁን እኔ ምላ አብርሃም እኮ ሶሻል ሚዲያ ተጠቃሚ ከሆነ እኮ በጣም ቆይተዋል፣ በዩቱብ በቅርብ ጊዜ ብታቁትም አብሪሽና ኤፍሬም ወንድሙ ማለት ነው ቲክቶክ ላይ ከመጡ እጅግ በጣም ብዙ ጊዜ ሆኗቸዋል ማለት ነው። ምርጥ ምርጥ ቪዲዮ ይሰሩ ነበረ። ከተለያዩ ሴቶች ጋር ፎቶ ይነሱ ነበር ማለት ነው። ታዲያ በሆነ አጋጣሚ ፎቶ የተነሱት በሙሉ ፍቅረኛቸው ናቸው ማለት ነው። ምኖራችሁ ነው እናንተ። ይችም ዛሬ ልትመጣ ከመጣችም እንግዲህ በአብርሃም ስብ ልሸቅልበት ወይም ሰብስክራይብ ለማግኘት ፈልጋ ነው እንጂ አብርሃም በዚህ እድሜው በዚህ ዘመን ፍቅረኛ ይዣለው ብትል ወይም ፍቅረኛ የነበር ብትል፣ ይህን ፎቶ ጎትታ ብታመጣው ማንም የሚያምናት የለም ማለት ነው። ማንም የሚያምናት የለም። አንድ ፍሬ ልጅ ነዋ ይሄ ልጅ ማለት ነው። በዚህን ሰዓት እንኳን ለፍቅረኝነት እናቴ እቃ አምጣ ለማለት ራሱ የሚከብድበት ሰዓት። ሴቶች መቼም ልብ ካጣችሁ፣ ልባችሁ የሆነ ውሃ ከሆነ ነው እንጂ ከዚህ ከአንድ ፍሬ ልጅ ፍቅረኛ ሆኛለሁ ብላችሁ የምትመጡት ጤነኛ ከሆናችሁ ግን፣ ፍቅረኛዬ ነበር በዚህ ዘመን ብለሽ አትመጪብንም። ለማንኛውም አብርሃም ማለት ምርጥ ጓደኛዬ ነው ብለሽ ፎቶውን እንኳ ለጥፈሽ ብትመጪ እኛ ችግር የለብንም፣ እናበረታታለን ማለት ነው። አብሪሽ አብሪሽ እና ሩስታ ግሬስ ፋሚሊ ብለሽ ብትመጪ እውነቴ ነው ብልሽ በአንድ ቀን አስር ሺ ነው የሚያስገቡሽ በፍቅር ከመጣሽ ማለት ነው። አረ የምን አስር ሺ ሀያ ሺ ያስገቡሻል። ነገር ግን እንደ ትናንትና እንደ ነፂ ማለት ነው ንፍርቅርቅ ነው የሚባለው እየተነፋረቅሽ ብትመጪ የሚሰማሽ የለም ማለት ነው የሚሰማሽ የለም። እውነቴን ነው፣ እኔ ልምከርሽ። ሲቀጥል እኔ በዚህ ንሳ ፍቅረኛ ነው ብለሽ ብትናገር እውነቴን ነው የምልሽ እኔ ቀጣይ አሁን ቪዲዮ ስሰራብሽ ማለት ነው። ጡቶ እያጠባሽ ነው እንዲ ያሳደግሽ ነው የምልሽ ማለት ነው። አዎ ይሄ ነው የምልሽ። አረ ሴቶችዬ እናንተ ተረጋጉ፣ እንዴ ተረጋጉ። ባለትዳር ወንድ ባለትዳር ወንድ ፍቅረኛዬ ነበረ፣ ሽማግሌ ልኮ ያገባ በሰርግ ያገባ ልጅ ብሎም ሚስቱ ያረገዘችለት ወንድ ልጅ ከዚህ በፊት ፍቅረኛ የነበረ ነበር። በነበር አልፏል። በቃ ሄዷል እኮ ያን ጊዜ አለፈ። ዛሬ ሌላ ቀን ነው። በቃ ስለዚህ እንኳን አይደለ ፍቅረኛሞች፣ ባለትዳሮች እንኳን ልጅ ወልደው ይለያዩ የለ። እንዲህ ምንድን ነው እየተነፋረቅሽ የምትመጨው ማለት ነው። ስለዚህ አንቺ ሴትዮ ማለት ነው አሁን በፎቶ ላይ የምናየሽ ስምሽ ማን እንደሆነ ባናቅም ብቻ እንደ ትላንትና እንደ ነፂ እንዳት መጪ ይኸው ነገርኩሽ። ሁነቴን ነው እኔ ልሞትልሽ፣ እንደ እህትነቴን ነው የምመክርሽ ማለት ነው። ሌላ የቡታጀራ ልጆች ከባድ ናቸው ያልሽው ከባድ የሚያስደርጋቸውን የምመስልሽ አይዲያ፣ አዎ አይዲያ ማምጣት ይችላሉ። በቃ እንዴት ዩቲዩብ መስራት እንደሚችሉ ጠንቅቀው የሚያውቁ ናቸው ማለት ነው። ምን ማፈመስ እንደሚችሉ ያውቃሉ። ስለዚህ ጎበዝ ስለሆኑ፣ ጀግኖች ስለሆኑ እንደዛ ነው የቡታጀራ ልጆች ያልሽው ማለት ነው። እናም እንዳትሰድቡኝ። ስድቡማ ከፈረሽ ለምን ለምን ይዘሽ ትመጫለሽ እንደዚህ አይነት ማለት ነው። ደግሞ እውነት ነው። ሙላችሁ እንደዚህ አይነት ፎቶ የምታቀብል አንድ ልጅ ነበረች ማለት ነው። ከዚህ በፊት ስለ ቦታደራ ዩቲበሮች እያንዳንዳቸው ፎቶዋቸውን፣ ሚስጥራቸውን የምታወጣ የነሱ ጓደኛ የነበረች ነበረች። ልናገር እኔ ስለ አንቺ ብናገር ጥሩ ነበረ። እንደው ከሚዲያው ድምፅ ማጥሽ ነበር የሚያጠፉት ማለት ነው አንቺ አሁን የማትመች ግን አብረሻቸው የበላሽ አብረሻቸው የጠጣሽ ልጆች ናቸው ስለ እነሱ ሚስጥር ስታወጪ የነበረው ማለት ነው ስለዚህ ይህንንም ፎቶ ምንጩ ከእሷ በኩል ነው የሚሆነው ማለት ነው ምንጩ ከእሷ በኩል ነው የሚሆነው አይደብራችሁም እናንተ አንድ ሰው ለመጣል ባልና ሚስት ለመለያየት እንደዚህ አይነት ተንከሲስ የሰይጣን ስራ የምትሰሩት ማለት ነው እንዲ ያለፈ ጓደኛሞችን ከሆኑ አልፏል። ሲቀጥል አሁን ይቺ ልጅ እኔ ፍቅረኛ የነበር አብርሽ ብትል፣ ወላሄ ነው የምላችሁ በሳቅ ነው የምሞተው በሳቅ ማለት ነው። ምክንያቱም አብሬሽ አንድ ፍሬ ልጅ ነዋ። በዚህ ሰዓት አሁን አብረ ፎቶ የተነሱበት ማለት ነው። ስትመጣ ግን እኛ የምንናገረው ይኖረናል። ፍቅረኛ የነበር እንደዚህ ነበር ብላ የምትመጣ ነገር ከሆነ እኛ የምንናገረው ነገር አለ። ግን እውነት ሴቶች ሴትን አታሰድበ በቃ ተረጋጉ። ወደ ራሳችሁ ተመለሱ። አብርሽና ሩታ በዚህን ሰዓት ባለትዳር ናቸው። ከዚያም አልፎ አላ ከፈቀደና ከወደደ የልጅ አባት ሊሆኑ ነው የልጅ እናት ሊሆኑ ነው ማለት ነው።